የድብርት ስሜት በወቅቱ ካልታከመ ራስን እስከ ማጥፋት ሊያደርስ እንደሚችል የሥነ ልቦና መምህር ተናገሩ። በወሎ ዩኒቨርሲቲ የሥነ ልቦና መምህር የሆኑት ረዳት ፕሮፌሰር ሰይድ ዳውድ የድብርት ስሜት አካላዊና ሥነ ልቦና የጫናውም ከፍተኛ መሆኑን አስረድተዋል። ዘጋቢያችን ሰለሀዲን ሰይድ ከመምህሩ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። አብረን ድባቴ ወይንም ድብርት ከአእምሮ ህመሞች መካከል አንዱ ነው። የስሜት መዛባት ለህመሙ መንስኤ እንደሆነ የሚገልጹት የሥነ ልቦና ባለሙያዎች በጊዜ ሕክምና ካልተደረገ ለከፋ አደጋ እንደሚያጋልጥም ይናገራሉ። የተለያዩ የህብረተሰብ ክፍሎች የድባቴ ስሜት እንዲሰማቸው የሚያደርጓቸው የተለያዩ ምክንያቶች አሉ። በዋነኝነት ድብርት ውስጥ የሚከተኝ ነገር ያቀድኩትን ነገር በአግባቡ ሳልወጣው ስቀር ወይም ደግሞ የሆነ የጎደለ ነገር ሲሰማኝ እንዳለ ሲሰማኝ ድብርት ውስጥ እገባለሁ። አዲስ አመት ሲመጣ አዲስ ፕላን ታመጣለ በላይፍ ውስጥ በዚህ አመት ይህንን ውጤት አሳካለሁ ብለን እናስባለን። ያ ውጤት በማይመጣበት ጊዜ ውስጥ ወይም ደግሞ አንዳንድ ሚስቴኮች ሲፈጠሩ ድብርት ውስጥ ገባለሁ። ቦሎ ዩኒቨርሲቲ የስነ ልቦና ትምህርት ክፍል የክሊኒካል ሳይኮሎጂ መምህር የሆኑት ረዳት ፕሮፌሰር ሰይድ ዳውድ ለድባቴ ወይንም ድብርት አጋላጭ ምክንያቶች እንዳሉት ይናገራሉ። በሳይካትሪና ስነ ልቦናዊ ትንታኔ ውስጥ ላይ ሳይንስ ውስጥ እንደ መጀመሪያ የስሜት ዝቅታ ውስጥ መግባት ነው። የስሜት ዝቅታ ውስጥ መግባት ማለት ካሉ የቀን ከቀን ሁሉ ስሜቶች አሉ ከዛ ዝቅ ብለው መገኘት ተስፋ የመቁረጥ ስሜት ነው። ስለዚህ ዝቅ ማለት ነው የመጀመሪያው፣ ወይም ዲፕረሲቭ ሙድ የምንለው ነው። የምግብ ፍላጎት፣ የእንቅልፍ ፍላጎት እና የክብደት ማዋዠቅ ነው። የምግብ ፍላጎት ሲባል ከፍ ሊል ይችላል፣ ዝቅ ሊል ይችላል። ትርጉም የለኝም እኔ ምንም የእኔ መኖር ትርጉም የለውም ብሎ የሚያስብ ከሆነ ከዚሁ በተጨማሪ ዘውትር የሚያስደስቱ ነገሮች አሉ ኢንተረስት የምንለው

ከታዩ ሰውየው ድብርት ውስጥ ገብተዋል ወይም ድባቴ ውስጥ ገብተዋል እንላለን። ሰዎች ከደረሰባቸው የድባቴ ስሜት ለመላቀቅ የተለያዩ ተግባራትን ይከውናሉ። ቤተ ክርስቲያን እጄ ጸሎት በማድረግ እዛ ቁጭ በማለት አዲስ አየር ተቀብዬ መጣለሁ፣ መዝሙር ወይ ዘፈን ከፍቼ አዳምጣለሁ፣ ወታን ፑል እንጫወት እጫወታለሁ፣ ከዛ አልፎ ደግሞ የሆነ ፊልም ምናምን አያለሁ። ከድብርት ውስጥ የምወጣ ከራሴ ጋር አውርቼ ያንን ነገር መፍታት ስችል ወይም ደግሞ እንዴት መፍታት እንዳለብኝ ምናምን ከራሴ ጋር ሳወራ ነው ከዛ ድብርት ልወጣ የምችለው ድባቴ የማህበራዊ ህይወት ላይ ተጽዕኖ እንደሚያሳድርና ቀስ በቀስ ራስንም እስከ ማጥፋት እንደሚያደርስ ነው የስነ ልቦና መምህሩ የገለጹት። ተስፋ የመቁረጥ ስሜት ካለ ነገ ለእኔ ትርጉም የለውም የሚባል ስሜት ካለ ማንም የሚያግዘኝ የሚረዳኝ ሰው የለም፣ ሁሉም ሰው ይጠላኛል እኔ ትርጉም የለኝም የሚል ሰው ካለ የሰው ለባህሪው ምን ይሆናል? ከሰዎች ማግለል ለራስን አደለ? ስለዚህ ማህበራዊ ህይወት ሙሉ የተምታታ ነው የሚሆነው፣ ራሱን ማግለል ጨምሮ። ይሄ ወደ ምን ሊያመራ ይችላል? አንዳንዴ ራስን እስከ ማጥፋት ስሜት፣ ሰዎችን እስከ ማግለል ስሜት፣ ማህበራዊ ህይወት፣ ማህበራዊ ኑሮ እስከ ማጣት ድረስ እያደርሳል። እንትኑ የድባቴ የድብርት ስሜቱ እንዴት ሊታከምና ከድብርት ስሜት ውስጥ መውጣት ይቻላል ለሚለው ረዳት ፕሮፌሰር ሰይድ ዳውድ ምላሽ አላቸው። ህይወት ሲባል ውጣ ውረዳለው በተፈጥሮ ያን አምኖ መቀበል ነው። ለምሳሌ ከቤተሰብ ማጣት ቤተሰብ ማጣት ዘመድ ማጣት አንዱ የቀውስ ምክንያት ነው የድባቴ። ያ በህይወት ላይ ሊያጋጠም የሚችል ነገር ነው። ስለዚህ ያን አምኖ መቀበል ነው። ከዚህ በተጨማሪ ሰልፍ ኬር አለ ራስን መንከባከብ። ራስን መንከባከብ ሲባል ምንድን ነው? አንደኛ ለቻለ ሰው ኤክሰርሳይስም የተፈጥሮአዊ መድኃኒት ነው ይባላል። ራስን መንከባከብ የአመጋገብና የእንቅልፍ ሰዓቶችን በትክክል በለመድ ነው ማስኬድ። በውስጣቸው አሉታዊ ስሜት አላቸው፣ አልችልም የሚል ያንን ወደ አሉታዊ ወደ አዎንታዊ ስሜት ለመቀየር ምንድነው የምናደርገው ነገር፣ ሰዎችን መንገድ ማሳየን ነው እንደሚቻል። ድባቴ ውስጥ የሚገኙ ሰዎችን በመቅረብ ከመጥፎ ስሜት እንዲወጡ ለማድረግ በአቅራቢያቸው የሚገኙ ሰዎች ኃላፊነት እንዳለባቸው ነው የስነ ልቦና መምህሩ የተናገሩት።